ሰምቶ ዝም አለ። ጆሮዬ አይቶ ዝም አለ። ቤካ ጅብ ከሄደ ውሻ ጮኸ ነው ነገሩ። ልጁን ተዉት፣ ማንነቱን፣ ነጻነቱን ያ ሁሉ ጊዜ ያንን ሁሉ ድብድብ ሲያሳልፍ ከጎን መሆን ትችሉ ነበር። ብሩኬ አልሸነፍ ባዮች እንደሆን ታውቃላችሁ። ሲጣሉ ለምን በሁለቱ መሀል አልገባችሁም? እነ ቤካ ሁሉ ቀን እየቀረጽኪ ነበር። ከሆን ቤካ አላየኸውም ነበር የሀይሚና የብሩኬን መደባበር ስለመናገር ከልቡ ፈጣሪውን ያመነ መቼም ወድቋ ወድቅም የሚጥላል እንጂ ማለት ነው። ማንም ሰው ስለመናገር በፍቅር እንግባባ ሲባል እምቢ ላለ ሰው ግድ ነው ጉልበት ማለት ነው ያስፈልጋል። ዝምልት ወይም ሪስፔክት ሰጠው ምናምን መቼም ማናቸውም አታረጉትም። ይሄ ነው ቡዬ አይደለም ይሄን ያህል ጊዜ፣ አንድ ቀን ጊዜ ሰጥቶም ቆሞ ራሱ አያወሩም። ይሄ ሁሉ ነገር ቢደርስባቸው እንደ እውነቱ ከሆነ ሀይሚ መረዳት ትችል ነበረ። ግን ደግሞ የይቅርታ ልቡ አልተከፈተም ምንም አረጋ እውነት ነው ድብሬሽን ውስጥ ነበራችሁ ሀይሚም ብሩኬም ድብርት ውስጥ ነበራችሁ መሀል ላይ ልህ ተያይዛችሁ ነበር በኋላ ግን ማን ያሸንፍ በጣም ምና ነው ነገር ነው ብሩክን ሳታገኙ ዳኔን ለማግኘት ጊዜ ያገኘሽው ዳኒ ወደ ህይወቱ ባይመጣበት ኖሮ ብሩኬ ቼክ እንደማያደርገው ነው እየነገራቸው ያለው። አንዳንድ ሰዎች አላችሁ፣ ትናንትና የክሱ ስለደረሰበት ተው ብለን ነበር የምትሉት አላችሁ። ተው ተው ማለት ነገሩ ከመሆኑ በፊት ነው እንጂ ከሆነ በኋላ ምን ች ምን ጥቅም አለው? ጓደኛዎች ተብዬዎቹም ሁሉም ተብዬዎቹ አሁን ምንም ጥቅም የለውም እኮ አሁን ላይ ማራገቡ ምንም ትርጉም የለውም። ሲቀጥል እሱ አንድና አንድ በቀደም ቤቱ ሄዶ ያየኸውን ነገር አውጣ ሲባል ሀይሚ ራሱ አለን ያሳየኝን አሳየኝ። እንዲረጋጋ ስትለው ጸጥ ነው ያለው ዳኒ። ስለዚህ ምንም ነገር የለውም፣ ምንም አያመጣም። ህጉ የሚያወራውን ደግሞ ይሄን ተውት። ህግ ትግል በለው እንጂ መቼስ ህግ ብለው እስካመጡት ድረስ ምንም የሌለ ውሸት እንኳን አይደለም። ሰው ተደባድቦ አንድ አመት የታሰርበታል ስለተደባደበ ምናምን ይሄ ውሸት። ሲቀጥል በእሑድ ቀን የለም ምናምን ብላቸዋል እሱ ቢሮ መሸንድ እንደተቀረጠ ስለማናቅ ልንይዝላቸው እንችላለን። አይታወቅም ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ አለው። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው በኔ ጋ እንግዲህ ትናንትና በተፈጠረው ነገር እነ ቤኪ ወተው ድምጽ ይሰጡ ነበር። እውነት ለመናገር ቤኪ አሁን የሁሉ ቪዲዮ የቀረጽከው ፍጹም ነው ወይስ አንተነህ አይዶ አይኗ ታውቃለህ። መችስ የሃይሜንም ስሜት ታውቃለህ፣ የብሩኬንም ስሜት ታውቃለህ። እንዴት እንደነበረ በምን አይነት መልኩ ይቅርታ እንድታደርግለት እየለፋ እንደነበረ በእርግጠኝነት ታውቃለህ ቤኪ ማለት ነው። ሶ ትናንትና ወተህ ነገሩን ተወው፣ ነገሩን እንዲህ አድርገው በቃ ኦልሬዲ ኮሱ ክስ ቦታ ቀርቧል። እሱ ደግሞ አንዱ እውነት ይዞ ነው የሚጓዘው ብዙዎቻችሁ ደግሞ ማለት ነው ማለት አመለካከታችሁን አስተካክሉ። እኛ ለአንድ ለወንድማችን ስለተከራከርን ማለት ነው ወንድ ልጅ አንድ ሰው ነው፣ ወንድ ልጅም ሆነ ሴትም አንድ ሰው ነው። የሚያፈቅረው ከአንድ ሌላ ሌላው ሁሉም ሰው ፍቅረኛ ሊሆን አይችልም። እዚህ ጋ ስለ ብሩክ የተከራከረ ሴት ሁሉ ልታገባ ወይም ሌላ ነገር አለ? አስተሳሰባችሁን ቀይሩ። ንፍጥ ጭንቅላት ያላቸው ሰዎች አላችሁ፣ አንዳንዶቻችሁ ማለት ነው። በቃ የሆነ አስተካክሉ አስተሳሰባችሁን እንትን በሉ ቀይሩ እንደ አንድ ሰው የሚናገረው ሚዲያው ላይ እንደምታውቁት፣ በቃ ቤተሰብ ናቸው አይደለ? ኦዲየንሶች ናቸው አይደለም? መናገር ያለባቸው ነገር ትናገራላቸው እንጂ፣ አንቺ አታገኝም። አንቺ እኔ አገኘዋለሁ ብዬ ቪዲዮ አልሰራሁም። አሁንም ደጋግሜ የምነግራችሁ እኔ ለባልነት ወይም ደግሞ ለውሽምነት አይደለም እኔ ብሩክን እየፈለግኩ ያለሁት፣ የገባችሁ ነገር ካለ ማለት ነው። ሲጀመር ደግሞ ሌሎቻችሁ ደግሞ አንዳንድ ሴቶች አላችሁ ማለት ሀይሚኒ ተዋት ሃይሚን ተዋት። እንዲ ምንም እሱን በሱም በሃይሚ ህይወት ውስጥም በብሩክ ህይወት ውስጥም የመተው ያለመተው የሚያገባን ነገር የለም። በቃ ሃይሚን አጣን ምናምን የምትሉድም አያገባችሁም። ምን አገባችሁ? ምንም የሚመለከታችሁ ነገር አለ? እናንተ ብቻ ናችሁ እንድታዋቸው። ሃይሜ የፈቀደችው ቪዲዋ እኛም እናያታለን። አይተናት የፈለግ ነውን ከዛሬ በኋላ እስከዛሬ ድረስ ለእናንተ ክብር ስንል ዝም መናገር ያለብን ነገር እናገራለን። በቃ ምንም አታመጡም። የፈለጋችሁትን አምጡ። እንዴ አበዛችሁት። ሌላው ሲቀጥል ትናንትና ብሩክ ክስ ስለደረሰበት ብሩኬ ይቅርታ አለምን አታረግም። ለማን ነው ይቅርታ የሚያረገው? ማን ነው ይቅርታውን የሚቀበለው? አንድ ሳምንት ሲለፋ አላያችሁም ማለት ነው። እንደ አዲስ ነው ቪዲዮውን የምታዩት። ይሄ ይቅርታ አድርገህ ቢሆን እዚሁ ደረጃ አይደርስም። ይቅርታ አላረግም ያለችው ሀይሚ ናት። በቃ ይቅርታ አላረግም ያለችው ሀይሚ ናት። ከዛ በኋላ ነገሮቹ እየተጓተቱ መጡ። ሀይሚ ደግሞ ይቅርታ ያላረገችበት ምክንያት እዚህ ደረጃ ትደርሳለህ ብዬ አላስብኩም ብላለች። ሰምታችሁ ከሆነ ማለት ነው ወደ ዳኒ ጋር ይቅርታ ልጠይቀው ብሎ ዋሽቷት እንድትወስደው ቤቱ ፈልጎ ሲሄድ ያለችው ምንድን ነው? እኔ በቃ ማለት ይቅርታ ማድረግ ያለበትን ማለት ያለበትን ጊዜ እኮ ብሏል እኮ። አሁን እዚህ ጋር ብሩክ ላይ እኮ ጥፋት የለም። ሁል ጊዜ ጣታችሁን አትቀስሯ፣ ሁሌ ጥፋተኛ አታድርጉት። ደግሞ ማለት ነው እውነትን ይዞ ነው እሱ እየተጋፈጠ ያለው። እመኑኛ፣ አሁን ዳኒ ማለት ነው የፈለጉትን ያህል ድራማ እንደሆን እናቃለን እኮ ሁሉን ነገር እናቃለን። አሁን እኔ እኮ ነግርያቸዋለሁ። ሲጀመር ዳኒ የመንገድ ላይ ትራፊክ ይዞ መጥቶ ያስፈራረዋል ብሩኬን ብያቸዋለሁ፣ አልሰማችሁኝም እንጂ ነግሪያችሁ ነበረ የመንገድ ላይ ትራፊክ ይዞ መጥቶ ያስፈራረዋል ብሩኬን፣ በትክክለኛ ግን በሕግ ቦታ አይሄድም ብያቸዋለሁ። ይኸው ይዞ መጣ። ልክ እንደሰ እንደ መኮረሪማ የማይመሰለ የሕግ ደንቡን እንኳን አለባበሱን እንኳን ሳይለብሱ ሳያውቁ በቃ እንዴት ነው ዝም ብሎ አረበሰ። በጣም የሚደብረው እንደዚህ አይነት ነገር ለቪዲዮ ለራሱ ግን በነገራችን ላይ ግን የሆነ የምትማሩበት ነገር ሊኖር ይችላል፣ ከዚህ ቪዲዮ በስተመጨረሻ ግን ማለት ነው። በሆነ ነገር ዳኒ ሸቤ ውስጥ ራሱ እንደሚገባ ግን እንዳትረሱ። በዚህ ድራማ ውስጥ ማለት ነው የፈለገውን ያክል ይጓዛል ብሩኬ፣ ነፃ ይወጣል። ዳኒ ግን ሸቤ የሚገባበት ነገር አለ። ምክንያቱም እርግጠኛ ነኝ አሁን ከሀይሚ ጋር በእርግጠኝነት ይገናኛል፣ የሆነ የሆኑ ነገሮችን ይሰራል ብዬ አስባለሁ። እንግዲህ አላቅም ግን፣ ዞሮ ዞሮ ዞሮ ዞሮ ዞሮ እስከፈለገ ድረስ ይጓዛል። ዳኒ ግን ሸቤ መግባቱ አይቀርም። እንደገና ደግሞ ህጉ ራሱ አወራሩ ህግ ልበለው እንጂ አወራሩ ራሱ በጣም ስለደበደበ ቤቱ ስለመጣ ስለመጣ ብቻ ቤቱ እኮ ሄዶ በክብር ነው ያወራው። ኦኬ ቤት ውስጥ በክብር ሲያወራው ግን ረብሻ ተፈጥሯል። ረብሻ የተፈጠረው ነገር ደግሞ አነጋገሩ፣ አባባሉ ነው። አባባሉ ደግሞ እሱ በስነ ስርዓት ብሩኬ ምንድን ነው ያለው? ፋይል ለሚስቴ ያሳያት ፋይል ያው ትናንትና ምንድን ነበር? እኔ ሲል ስላልሰማሁ ነው። እንደዛ አልሰማሁም። ታዲያ እውነቱን ለመናገር ነው እውነቱን ለመጋፈጥ ሲል ስላልሰማሁ ነው። እነሱ ሚስት ብለዋል፣ ነዳኒ የብሩክ ሚስት ብለዋል። ሀይሚን ሶኬ ለሚስቱ ያሳያትን ፋይል ለሚስት ያሳያትን ፋይል አውጣ ነው ያለው። ሶ ወይም ደግሞ ለጓደኛ ያሳያትን ፋይል አውጣ ነው ያለው። እንደዛ ሲለው ፖስት ላያለሁ ነው ያለው። አምጣውን የራሴን ፖስት ላያለሁ አለው ብሩኬ። ሶ ስለዚህ የዛን ሰዓት እንደዛ ለምን አላወጣውም? መዛን ሰዓት ሲጠይቀው እኮ ብሩክ እኮ ማለት እንዳልተማረ ሰው እንደ ማለት በንግግር የማያምን ሰው አድጋችሁን አሁን እያወራችሁ ያላችሁት ለምን በጉልበት ምናምን እያላችሁን ያላችሁት ግን ያለው አመላለሱ አመላለሱ ደግሞ እኔ ሀይሚ አንች ብዬ ነው። እኔ ሀይሚ አንች ብዬ ሀይሚ ሀይሚ የሚለው ለምንድን ነው? ጥያቄው ምንድን ነው? ይሄ ራሱ ይሄ ራሱ ለሱ አንድ ወንጀል ነው። ለምንድን ነው ሀይሚ ሀይሚ የሚለው? ሀይሚን የት ያቃታል? ሀይሚ የብሩክ ሚስት እንደሆነች ካወቀ ምን ፈልጎ ነው እንደዛ የሚለው? አልገባኝም። ለምን እንደዛ ይላል። ሲቀጥል ደግሞ ፋይሉን አውጣና አሳየኝ ሲለው ለሃይሚ ሃይሚ ምን አለች? ለኔ ያሳየኸኝን ፋይል አሳየኝ፣ ከዛ በኋላ ይረጋጋል አለችው። ዝም ነው ያለው። መቼ አሳየ? ብሩክ እኮ አሁን እዛ ጋ እኮ ነፃነቱን እኮ አስወጥቷል እኮ እዛ ጋ። ምክንያቱም ቢኖር ኖሮ ይሄ ልጅ አውጣ ነበር። ገና ካአሁን በኋላ ገና ኤዲት ተደርጎ ገና ተሰርቶ ገና መን ብሎ አሁን ካሁን በኋላ የሚመጡት ነገሮች ያን ያክል አሳማኝ አይሆኑም ብዬ ነው የማስበው። ምክንያቱም በዛን ሰዓት ማውጣት ነበረበት። ስለዚህ እናንተ ገና ለገና የወደቀ እንጨት ምሳር ይበዛዋል የሚባል ነገር አለ። ኦዲየንሶች ተረጋጉ፣ የምጽፉትን ኮመንት አስተካክሉ። ማንም ሰው ሀሳብ አስተያየት ይሰጣል። ግን ለዛ ለሰጠው ሀሳብ አስተያየት መስጠታችሁን ትታችሁ የሆነ ያንን ሰው የማይገልጸውን ነገር ነው የምጽፉት ከተባለ ውጪ ማለት ነው። በእርግጥ መብታችሁ ነው መብታችሁ ነው ምንም አይመስለኝም። ግን አንዳንዴ ስነስርዓት ቢኖራችሁ በጣም ጥሩ ነው። ይች ነገር እኮ ታልፋለች እኮ ማለፏ እኳ አትቀርም? ታልፋለች። ማንም ማንም ከድንጋይ ስር አልወጣም። አሁን ደግሞ ስለ ሕጉ ደግሞ ከፈለጋችሁ መሌ መጥቶ ያስተምራችኋል። መሌ ማለት ነው መሌ እንግዲህ ፌዴራል ነው። እናቃለን፣ ስንት ነገር እንደሰራ ማለት ነው። ከካሜራ ጀርባ ስንት ነገር እንደነበር ከዚህ በፊት ያው የምታቆጣቁታላችሁ፣ ሁለት ቲክቶክ ነው ያለው በነገራችን ላይ መሌ ማለት ነው እና አንደኛውን ቲክቶክ በእርግጠኝነት አልታውቁትም። እዛ ቦታ ላይ ገብቶ እንዴት ምን ዓይነት ነገር በውትድርና እንዳሳለፈ ማየት ትችላላችሁ። ከፈለጋችሁ ላመጣላችሁ ይችላሉ እና ያሳየዋል። ምንም የሚያመጣው ዳኒ ምንም በብሩኬ ህይወት ውስጥ ምንም የሚያመጣው ለውጥ የለም። ሃይሚ ለብሩኬ ቅርታ አረገች አላረገች ምንም የሚያመጣው ለውጥ አይኖርም። ዳኒ ማለት ነው እና ሃይሚ ደግሞ በእርግጠኝነት በመጀመሪያ ሲጀምረው እዚህ ደረጃ ይደርሳ ብላ አላሰበችም። አሁን እኮ በመሀል ላይ ይቅርታ ለመቀበል ቅርታ ለመቀበል ዝግጁ ሆና ነበረ። መጀመሪያ ዳኒ ይቅርታ አስጠይቃ ከዛ በኋላ ሷሚ ቅርታ አልታደረግልህ ነበር። ዳኒ ቅርታ ካደረግ ሷሚ ቅርታ ታደረግ ነበር። አሁን ሁለቱ ጋ ነው ችግሩ። ለምን ሀይሚ አከረረችው? ያየችው ነገር ስላለ ነው አለ ዳኒ። ከዛ በኋላ ነገሩ ተባባሰ። ነገሩ ሲባባስ ደግሞ ከቡርጌ ተጣሉ። ሲጣሉ እቲ ጣሉ ሄደ፣ ይቅርታ ጠይቀ ስትለው በፍጹም ይቅርታ አልጠይቅም ማለት። ጓደኞቹ ተብዮቹ ደግሞ እነ ፍፄም እነ ቤኪ አሁን መጀመሪያ ቀን ቡርጌ ይቅርታ ብሎ ሊጠይቅ ሄደ፣ ቀን አብራችሁ መሄድ ትችሉ ነበር። ቢያንስ አንድ ሰው ጋልጋል ሲል አንድ ሰው ያበርዳል። ገባችሁ? በመሃል ይህ ችግር ይፈታ ነበር፣ እዚህ ደረጃ እንዳይደርስ ከተፈለገ ግን። አሁን ነገሩ ከሆነ በኋላ እናንተ እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ማንም ሰው የፈለገውን መስዋዕትነት መክፈል ይችላል። ማንም ሰው ማለት ነው። ግን በሁለቱ መካከል የሁሉ ነገር የሁሉ ጸብ የሁሉ ንግግር ሲናገሩ ማብረት ትችሉ ነበር። የት ነበራችሁ እናንተ? አልነበራችሁም። በሰፈሩ ፍጼ ስሺ አንድ ቀን አይተነዋል። ግን እነ ቤኪ ዛሬ ላይ ወታችሁ ስትናገሩ ም ሼም ሼም ነው። የምሬ ነው እውነት። መጀመሪያ ነበር ማስተካከል መጀመሪያ። አንድ ስቴፕ ሃይሚም ይቅር አለል ስትል ብሩኬም እንደዛ የሆነ እየተመላለሰ እሷን ሲያጣት እርግጠኛ ነኝ እናንተ ታገኟታላችሁ አይደል? ስታገኟት ማገናኘት ትችሉ ነበር። ዛሬ ላይ ምንም ዛሬ ላይ ወጥታችሁ ብሩክና ሃሚ አይለያዩም፣ አይለያዩም፣ አይለያዩም ብትል ምንም ጥቅም የለው ቤካ ተብየው ማለት ነው። በመጀመሪያ ክፍተታቸው ሲመጣ ማገናኘት ትችሉ ነበረ። እና ለምን የሚያስታርቅ የሚያስመማ ቪዲዮ አሰር ምላላችሁኝ? እኔ አደለውም፣ እኔ አደለውም አስታራቂ። እግዚአብሔር ነው አስታራቂ። ግን አሁን ላይ ብሩክ እጁን መያዝ አትችሉም። በቃ ኦልሬዲ ወደ ህግ ሄዷል። መጋፈጥ ያለበትን ነገር ይጋፈጣል። ምንም ችግር የለበትም። ስለ እውነት ነው የሚጋፈጠው እኮ ስለ ውሸት አይደለም እኮ። እውነተኛ ሰው ደግሞ ሁሌም እውነት ነው እውነት። ይሄ ነገር አሁን እናንተ በጭንቅላታችሁ አድርጎታል እያላችሁ ነው የምታስቡት። ይሄንን ነገር እኮ በቃ እንደዚህ አሁን ህግ ጋር ደረሰ። ከዛ ተደፋፍ ነው ካለፈ ነገም የሆነ ነገር ኮሽ ባለ ቁጥር የብሩክን ስም እያነሳችሁ ማብጠልጠላችሁ የማይቀር ነው የማይቀር ነው። አንዳንዶቻችሁ ማለት ነው። ደግሞ ውሻ ይጮሃል፣ ግን የማያገኘውን ሰው መቼም ነክሶ ሳያውቅም፣ በመንገድ ላይ የሚያልፍ ሰው ግቢ ሆኖ ይጮዋል ውሻ ግን ማለት ነው። ያ እንግዳ ማለፉ አይቀርም ያልፋል፣ ያልፋል ሳይበላው ሳይነክሰው ማለት ነው። ውሻ ይጮኋል፣ እንግዳው ያልፋል። ስለዚህ እነሱ ይጮሃሉ፣ ብሩኬ ግን ሁሌም ቢሆን ማለት ነው አሸናፊ እንደሆነ እንዳትረሱ። ይህም ማወቅ አለባቸው። አንዳንድ ደግሞ ማይሆን ማይሆን ኮመንት የምትጎምቱ ማለት ነው አሁን ላይ ውድቀቱ እንዳያስደስታችሁ የወደቀ ማለት ነው ይነሳል፣ የወደቀ ይነሳል። የተነሳ ብቻ ማይወድቅ መስሎ የምታዩ ሰዎች አላችሁ። ሲቀጥል ደግሞ ማለት ነው ይሄ ማጥ ለአራቱም ነው እንጂ ለብሩክ ብቻ አይደለም። ለብሩክ ብቻ አይደለም። ምክንያቱም እዛ ቦታ ላይ እዛ ሩም ውስጥ የሚባለው ሩም የሚባለው ውስጥ ሶስት አካል ነው የተገኘው። ሶስቱም አካል የተለያየ አሻራ ይሰጣል፣ ይነሱ ይሰጣል ግን የሶስቱም እዛ ሩም ውስጥ የተገኙ ሰዎች ሁሉም ነፃ ናቸው። ሶስቱ ማለት ነው ሀይሚም ሶሲም ብሩኬም። ምክንያቱም ምንም የሆነ የተፈጠረ ነገር የለም። ዳኒ ምንም በማያውቀው ነገር ተነስቶ ነው ሲወርቅ የነበረው። ያንን ነገርም እኮ አይቶ እሷ ሄዳ ስትጠይቀው አለ አለኩ ይቅርታ ኳ አርጎላት ነበረ። ነገሩን አለባብሶ በቃ ሺ ምንም ችግር የለውም ብሏት እኮ ነው እሷ ተናዳጥ ላይ ሄደችው። ሶሲ ማለት ነው አብርዶች ነበር። ከዛ በኋላ ነው ሀይሚን እያየ ነው ግልብጥ ያለው ሀይሜና ቡሩኬ ሲጨቃጨቁ የተገለበጠው። ስለዚህ ምንም አዲስ ነገር አይፈጠርም። የሰላም የፍቅር ዋጋው ትልቅ ነው። ከዚህ በኋላ ማለት ነው ሁሉም ነገር ያልፋል፣ ፍቅር ይመጣል፣ ሰላም ይመጣል። ብዙ አትደሰቱ። የቡሩኬና ሀይሜ መራረቅ የሚያስደስታችሁ ሰዎች ማለት ነው ብዙም አትደሰቱ። ነገ አዲስ ቀን ነው። ወደዛም በኋላ ወደዚህ መገናኘታቸው አይቀርም። ሀይሜን ብትሆን ከጎኑ ናት። አሁን የሁሉ ነገር ሲፈጠር ጥላው ዝም ብላ ምታይ እንዳይመስላችሁ። እናመሰግናለን። መልካም ምሽት ባይ